ጭት ሙያተኞች ጋር አብረናችሁ እንቆያለን። አብራችሁ እንድትቆዩ በመጋበዝ ቀዳሚ ወዳደረግነው መረጃችን እናልፋለን። የኢፌድሪ ፕሬዝዳንት ታዬ አጽቀ ስላሴ በኦሮሚያ ክልል ምዕራብ ሸዋ ዞን ጊንጪ ከተማ አካባቢ የተገነባውን ቬቬሬጅ ኬኒያ ቬቬሬጅ ፋብሪካ መርቀው ስራ አስጀመሩ። በፋብሪካው ምረቃ ላይም የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ ሌሎች የፌዴራል ተቋማት ከፍተኛ የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል። ጸጋ ታደለ ተጨማሪ አላት ኦሮሚያ ክልል ምዕራብ ሸዋ ዞን ግንጪ ከተማ አቅራቢያ የተገነባው ኬኛ ቤቨሬጅስ ፋብሪካ በ122 ሄክታር መሬት ላይ ያረፈ ሲሆን ከፍተኛ መዋለ ንዋይ የፈሰሰበትም ነው። ፋብሪካውን መርቀው የከፈቱት የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ኬኛ ቤቨሬጅስ ለአካባቢው ማህበረሰብ ይዞት የሚመጣው በረከት ከፍተኛ እንደሆነ ገልጸዋል። ዓለም የደረሰበት የቴክኖሎጂ ግብዓቶችን ያካተተው ግዙፍ ፋብሪካ ሌሎች ኢንቨስትመንቶችንም በመሳብ አካባቢውን የኢንቨስትመንት ቀጠና ያደርገዋልም ብለዋል። የአካባቢውን ኢኮኖሚ ያነቃቀዋል ይገባል ከጥሬ እቃ ጀምሮ እስከ ምርት ማሸጊያ ያሉ የምርት ትስስሮችን ይፈጥራል። ይህ ዘመናዊ ፋብሪካ ማምረት ብቻ ሳይሆን የአመራረት ጥራትን እና ብዛትን በቴክኖሎጂ ግብአቱ የተደመምነውን ያክል በዚህ ብቻ ሳይወሰን አዳዲስ ኢንቨስትመንቶችን ይጠራል፣ ይጋብዛል። ፋብሪካው ከሌሎች ክልሎችና ዞኖች ጋር የገበያ ትስስር ከመፍጠር ባለፈ ምርቶችን ወደ ዓለም ሀገራት መላክ ላይ ተሳታፊ እንደሚሆን ጅምር ስራዎቹ ማሳያ ናቸው ያሉት ፕሬዝዳንት ታያዝ ቀስላሴ ይህ እንደ ሀገር ትልቅ ምርታ ነው ብለዋል። እንዲህ አይነት ህዝብን ማዕከል ያደረገ ኢንቨስትመንት ላይ የተሳተፉ አካላትን አመስግነው የህዝብ ሀብት እንደ መሆኑ መጠን መጠበቅ ያስፈልገዋልን ብለዋል። ይህ ኢንቨስትመንት የህዝብ ኢንቨስትመንትና የህዝብ ሀብት እንደመሆኑ በአካባቢው ህዝብ በተለይ የመሰረተ ልማትን በማስፋት ትምህርት ቤቶችን ከፍ በማድረግ አቅማችሁ በፈቀደ መጠን ማህበራዊ ኃላፊነታችሁን እንደምትወጡ ተስፋዬ የበረታ ነው። ይህን በረከትና ይህን ጸጋ አጥብቃችሁ ያዙ። በመክፈቻ ስነ ስርዓቱ ላይ የተገኙት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አመራሩ በትብብርና በቅንጅት በመስራቱ በርካታ ለውጦች ተመዝግበዋል ሲሉ ተናግረዋል። በሚከናወኑ የልማት ስራዎች ላይ ህዝብን በማሳተፍ ጠቀሜታቸው ከፍተኛ የሆኑ መሰል ፕሮጀክቶችን ማቋቋም እንደተቻለም ገልጸዋል። ህዝብን ወደ ልማት የማስገባት አመራሩ የልማት አመራር እንዲሆን የማድረግ የተለያዩ አሰራሮችን እና የመንግስት ተቋማትን የማስተካከል ከዛ ውጭ ደግሞ እንደ ማነቃነቂያ የሚጠቅሙ ፕሮጀክቶችን እንደ ኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይሄ ስራን ባለፉት አመታት ሰፊ ስራ ተሰርቶበት በዚህ ደረጃ አድርሷል። ምረቃ ስነ ስርዓቱ ላይ የኢንዱስትሪ ሚኒስቴር መላኩ አለበልን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍል በይፋ ተከፈተ። ኢትዮጵያውያን ነገን መስራትና ነገን መለወጥ ከፈለጉ ልጆቻቸውን ወደ ኤግዚቢሽኑ ስፍራ ሊያመጧቸውም እንደሚገባ አመልክተዋል። አፈወርቅ አለሙ ተጨማሪ አለው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 ሴክሽን ነው። ይህ አስደማሚ ስፍራ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ለአገልግሎት ክፍት ሆኗል። የነገዋን ኢትዮጵያ የምንሰራበትና የምንገነባበት ትልቅ ሀብት የያዘ ነው ያሉት ጠቅላይ ሚኒስትር አብይ የሳይንስ ሙዚየም ሕንፃ ከሁለት ዓመት ገደማ በፊት ተገንብቶ በጊዜያዊ ኤግዚቢሽን መመረቁን አስታውሷል። ቋሚ ኤግዚቢሽኑ ከፍተኛ ሀብት መጠየቁን ጠቁሞ በጣም ጠቃሚ ነገር የያዘ መሆኑንና ነገን የምንሰራበት ሙዚየም እዚህ ነው ያለው ሲሉም ገልጿል።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 ነገን የምንሰራበት ሙዚየም እዚህ ነው ያለው። ኢትዮጵያውያን ነገን መስራት ነገን መለወጥም ከፈለጉም ልጆቻቸውን ወደ ኤግዚቢሽኑ ስፍራ ሊያመጧቸው እንደሚገባም አመላክቷል። ልጆች በሙዚየሙ ያሉ ነገሮችን በተግባር በማየት የነገን ማንነታቸውን መስራትና የነገ መሻታቸውን እውን ማድረግ ይችላሉ ሲሉም ገልጿል። ኤግዚቢሽኑ ለልጆች ታላቅ በረከት ይዞ መጥቷል ያሉት ጠቅላይ ሚኒስትሩም ልጆች ቴክኖሎጂን በሚገባ እንዲቀስሙና አልፎም ፈጣሪ እንዲሆኑም በር የሚከፍት ነውም ብለዋል።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 ይሄ ፍታ ንግግር አይደለም፣ ጥበብ ነው። ይሄን አይቶ ያደገ ልጅ ነገ ሀገር የሚጠብቅ፣ ሀገር የሚያበለጽግ፣ ሀገር የሚያለማ፣ ሀገር የሚያጸና ስለሚሆን ለልጆቻችን በጣም ታላቅ በረከት ነው። እውቀት ለማሰስ ለመማርና ለመነሳሳት ምቹ የሆነው የሳይንስ ሙዚየም ለእይታም ክፍት ተደርጓል። እዚሁ ጉዳይ ላይ እንቆያለን። የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍልን የሚዲያ ሙያተኞች ጎብኝቷል። የሚዲያ ሙያተኞቹ ምናሉ የሚለውን ደግሞ ንጉሱ በቃሉ እንደሚከተለው አዘጋጅቶታል። ኢትዮጵያ፣ በቴክኖሎጂ ዓለም የደረሰበት ደረጃ ላይ ለመድረስና በዘርፉ ተወዳዳሪ ብሎም ተመራጭ ለመሆን በብዙ እየሰራች ትገኛለች። ተቋማት እንዲዘምኑና አብዛኛው የሥራ እንቅስቃሴያቸው በቴክኖሎጂ የታገዘ ብሎም ከጅንክኪ ንክኪ ነፃ እንዲሆን የተደረገበት መንገድ ለዚህ ምስክር ተደርጎ ሊወሰድ ይችላል። ኢትዮጵያ በአጭር ጊዜ ውስጥ ሳይንስ ሙዚየምን በመገንባት በዘርፉ የሚካሄዱ ለውጦችን ታስመለክት በታለች። አሁን ደግሞ በሳይንስ ሙዚየም ቋሚ ኤግዚቢሽኖችን በማዘጋጀት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተከፍቶ ተገኝቷል። ኤግዚቢሽኑን የጎበኙት የሚዲያ ባለሙያዎች እና ሌሎች ባለድርሻዎች ኢትዮጵያ በቴክኖሎጂ እና በሰው ሰራሽ አስተውሎት እየዘመነች ስለመሆኑ መመልከታቸውን ይመሰክራሉ። የተመለከትናቸው በርከት ያሉ ከኤአይ ጋር የተያዙ አሁን በቴክኖሎጂ ረገድ ዘመን ያመጣሽ የሆኑ የቴክኖሎጂ ግብዓቶችን መመልከት ይችለናል። የኤአይ ዘርፍ አሁን ያለበትን መንገድ መነሻው ማድረግ ከፍ ባለ ሁኔታ ዓለም የደረሰበትን ቴክኖሎጂ በየትኛውም አይነት ሴክተሮች ኤአይ ገብተው ነገ ሊፈጥሮ የሚችሉትን ለውጥ ያመላከተ ነው። በዚህ ደረጃ ይፈጥናል ብዬ አስቤ አላውቅም ነበረ። ምክንያቱም ይሄንን ለመጀመሪያ ጊዜ የሳይንስ ሙዚየም ያየሁት ስዊድን ሀገር ውስጥ ነው እና ስዊድን ሀገር ባየሁበት ሰዓት እንደውም አብረውኝ ለነበሩ ቤተሰቦች ያልኳቸው በሕይወት ዘመኔ እንደዚህ አይነት ነገር አንድ ቀን ሀገሬ ላይ ባይ ብዬ ነበረ በ2015 ይህንን ተናግር የነበረ እና እንግዲህ ረጅም ጊዜ ሳይጓዝ ዛሬ ይህንን አገሬ ላይ ማየቴ እጅግ በጣም ረክቻለሁ። ደስ የሚል ቴክኖሎጂ ነው። ትልቅ ቴክኖሎጂ ነው። የአገርንም እድገት የሚገልጽ ነው፣ የሚያሳይም ነው። ኢትዮጵያ እያከናወነች ያለችው የአርቲፊሻል ኢንቴሊጀንስ ወይንም የአይ እድገት ለአሁኑና ለቀጣዩ ትውልድ አልፎም ለባለሙያዎች ትልቅ እድልን ይዞ የሚመጣ ስለመሆኑ የሚዲያ ባለሙያዎች ያነሳሉ። ይሄ ትውልድ በጣም በጣም እድለኛ ነው። በእኔ ልጅነት ጊዜ አልነበረም ይሄ። እኔ ምናልባት ይህን አይነት እድል ድሮ ባገኝ ኖሮ ብዬ እመኛለሁ። ሁላችንም ማለት ነው። አንደኛ ኤአይ መኖሩ ብቻ አይደለም፣ በተጨባጭ ደግሞ እዚህ ቦታ ላይ መምጣቱ መትሆን ደግሞ እዚሁ እኛ ጋር በቅርበት ማግኘት መቻላችን በጣም ትልቅ ነገር ነው። ኤአይ ስንለው አንድ እና ሁለት ነገር ብናነሳው ሳይሆን በሁሉም ሴክተሮች ውስጥ መልታይ ሴክተር ነው፣ ዘርፈ ብዙ ነው። በሁሉም ሴክተር ውስጥ በጤና በትምህርት በግብርና በአየር ንብረት ለውጥ በሌሎች ዘርፎች ላይ በሁሉም በስፖርቱም፣ በቱሪዝሙ፣ በተለያዩ ዘርፎች ውስጥ ያለን እንደመሆኑ መጠን በተለይ ለታዳጊዎችና ሳይንስ ኢንስቲትዩት ለሆኑት ትውልድ ሳይንስን በጣም እንዲወዱ የበለጠ እንዲወዱ ትክክለኛ ምርጫ እንደሆነም እንዲያውቁ ያደርጋቸዋል። ትልቁ የፈጠራ ነገር በተለይ በተለይ ሕጻናት ልጆች ሕጻናት ልጆች እንደዚህ አይነት ቴክኖሎጂዎችን ይበልጥ እንዲላመዱ እኔ ቀናሁ በቃ። ወደፊት የሚመጣው ትውልድ ሁሉ ነገር አልጋ ባልጋ ሆኖ የሚገጥመው ትውልድ ነው የምናየው። ይህንን ያየውት ያው እኛ ያላገኘነውን እድል ከልጅነታቸው ጀምሮ በቴክኖሎጂ ራሳቸውን አቆራኝተው የሚያድጉበት ሀገርንም የሚያሳድጉበት ትልቅ የቴክኖሎጂ ማዕከል ነው ብዬ አስባለሁ። ስለዚህ ልጆች ከስር መሰረታቸው በዚህ ታግዘው ደግሞ ማደጋቸው ለራሳቸውም ለህዝብም እንዲሁም ለሀገርም የጎላ ጠቀሜታ አለው ብዬ አስባለሁ። በቴክኖሎጂ ብሎም አርቲፊሻል ኢንቴሊጀንስ ኢትዮጵያ ማደጓ በተለይም ለሚዲያ ባለሙያዎች በሚሰሯቸው ፕሮግራሞች፣ ዘገባዎችና ዶኩመንተሪዎች ላይ በጎ ተጽዕኖን የሚያስቀምጡ ስለመሆናቸው ይናገራሉ። እንደ ጋዜጠኛ በተለይ ሁልጊዜም አዳዲስ ሀሳቦች ይፈለጋሉ። ስናንብ ነው የምናወራው ነገር የሚኖረን፣ ስናይ ነው የምናወራው ነገር የሚኖረን፣ ስንሰማ ነው የምናወራው ነገር የሚኖረን። እና እንደ ጋዜጠኛ ብዙ ነገር ያየሁበት ነው። በኢቢኤስ ቴሌቪዥን በምሰራባቸው ፕሮግራሞች ላይ በተለያዩ ሁኔታዎች እነዚህ ነገሮች እያመጣው ለተመልካች እንዳደርስ ሀሳብ ሰጥቶኛል ማለት ነው። ከስራ አንጻር እንግዲህ እኛ የመዝናኛው ዘርፍ ላይ ነው ያለነው። ከኤአይ ጋር ብዙ ግንኙነቶች ያላቸው ስራዎች እንሰራለን። ዓለም አቀፍ መረጃዎችም ከዚህ ጋር የሚመጡ እንደመሆናቸው እዚህ ያለውን ጅምር የቴክኖሎጂ ሂደት ማየታችን ተነሳሽነትን የፈጠረ ነው ብዬ አምናለሁ። እንደ አንድ የሚዲያ ባለሙያ ደግሞ ጥሩ ግብአቶችን አግኝቼበታለሁ። በዘንድሮ የክረምት የበጎ ፍቃድ አገልግሎት መርሃ ግብር የ2500 የአቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎችን ቤቶች ለመገንባት እንዲሁም ለ500ሺ የኑሮ ጫና ላለባቸው ነዋሪዎች ማዕድም ለማጋራት መታቀዱን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤ ገለጹ። ከንቲባ አዳነች በንፋስ ስልክ ላፍቶ ክፍለ ከተማ የ2017 ዓ ም የክረምት የበጎ ፍቃድ አገልግሎትን አስጀምረዋል። ሁነቱን የተከታተለው ሰብስበ ባዩ ነው። ምንም እንኳን እርስ በእርስ መደጋገፍና መረዳዳት ነባር ኢትዮጵያዊ ባህል ቢሆንም በጎ ፈቃደኝነት ተቋማዊ ቅርጽ ኖሮት በተደራጀና የዜጎችን ሕይወት በዘላቂነት በሚያሻሽል ሁኔታ እንዲተገበር የተደረገው ባለፉት ሰባት የለውጥ ዓመታት ነው። የበጎ ፈቃድ አገልግሎት በተለይም በአዲስ አበባ ከተማ ባህል የሆነና በተጨባጭ ለውጥ እያመጣ የሚገኝ ሲሆን የዘንድሮ የ2017 የክረምት የበጎ ፍቃድ አገልግሎት መርሃ ግብርም በንፋስ ስልክ ላፍቶ ክፍለ ከተማ በይፋ ተጀምሯል። የበጎ ፈቃድ አገልግሎት በከተማዋ በርካቶችን ተጠቃሚ ያደረገ መምጣቱን ነው መርሃ ግብሩን ያስጀመሩት ከንቲባ አዳነች አቤቤ የተናገሩት። ባለፉት ዓመታት የሰራናቸው ስራዎች ከተማችን ውስጥ ትልልቅ ለውጦችን አምጥተዋል። በርካታ እንባዎችን አብሰዋል። በርካታ የዘመሙ ጎጆዎችን አቃንተዋል። ጠያቂና ጎብኚ የሌላቸው ትልልቅ የአገር ባለውለታ አባቶች፣ እናቶች ቀና ብለው እንዲሄዱ አገራቸውን በማገልገላቸው እንዲኮሩ ደስ እንዲላቸው ቀሪ ዘመናቸውን ሀገራቸውን እየባረኩ ትውልዱን እናንተን እየባረኩ ቀሪ ዘመናቸውን እንዲያጠናቅቁ የሚያስችል ስራዎች ተሰርተው ከሕዝባችን ትልቅ ክብርና ምስጋና ፍቅርን ያተረፍንበት ስራ ተሰርቷል። የበጎ ፈቃድ አገልግሎት በተደራጀ መንገድ እንዲሰጥ የፓርቲ ፕሮግራምና የመንግስት ስትራቴጂ ጭምር ሆኖ እንደሚገኝ የተናገሩት ከንቲባ አዳነች በጎ ፈቃደኝነት ባህልና የሁልጊዜ ስራችን እንዲሆን እየተሰራ ነው ብለዋል። ማህበረሰባችን ውስጥ በጥቂቱ እንደየባህሉ እንደየአካባቢው ሁኔታ መረዳዳት ቢኖርም እንኳን በመንግስት ደረጃ ክብር ተቸሮት መዋቅር ተቋቁሞለት ስትራቴጂ ወጥቶ ፖሊሲ ተቀርጾ በስርዓቱ በጀት ተመድቦ የሚመራ ስራ እንዲሆን የተደረገው በዚህ የለውጥ አመት ውስጥ ነው። በዚህ የለውጥ አመት ውስጥ በፖለቲካ ፕሮግራማችንም በመንግስት እስትራቴጂዎች ውስጥም አንዱ ትልቁ ትኩረት የምንሰጠው ለሰው ተኮር ስራዎቻችን ነው ብለን በጎ ፈቃደኝነት በዚህ ውስጥ እንዲለመልም በጎ ፈቃደኝነት ባህል እንዲሆን መረዳዳት፣ መደጋገፍ የሁል ጊዜ ስራችን እንዲሆን ለመደጋገፍ እና ለመረዳዳት ደግሞ የግድ ሀብታም መሆን እንደማያስፈልግ ግን መልካም ልብ፣ መልካም አእምሮ ለዛም ደግሞ ተነሳሽነት እንዲኖር የሚያደርግና ትውልድ ውስጥ ባህል ሆኖ እንዲያድግ ሊያደርግ የሚችል አሰራርን ተከትለን ስንሰራ ቆይተናል። የክረምቱ የበጎ ፈቃድ አገልግሎት በ18 ተግባራት እንደሚሰጥ ያስታወቁት ከንቲባ ዳነች በዋነኝነት የ2500 የአቅመ ደካሞችና ዝቅተኛ ገቢ ያላቸው ነዋሪዎች ቤት ግንባታ እንደሚጠቀስም አስታውቀዋል። 18 የበጎ ፈቃድ ተግባራት ተለይተው ታቅደዋል። ከነኚህ ውስጥ እጅግ በጣም የሁላችንም ትብብር የሚፈልገውና አንደኛው የአቅመ ደካሞችን የአገር ባለውለታዎችን መኖሪያ ቤት መልሶ መገንባት ነው። ለዚህ ክረምት በዘጠና ቀን ውስጥ ሁለት ሺ አምስት መቶ ቤቶችን ሰርተን ለመጨረስ አቅደናል። በተጨማሪ የክረምቱን ጫና ማለፍ የሚቻልበትን ድጎማ የምናደርግበት ለአምስት መቶ ሺህ ያክል አስቀድመው የተለዩ የከተማችን ነዋሪዎች በድግግሞሽ የማዕድ ማጋራት እናደርጋለን። ይህም ትልቅ ሀብታዊ አራት መቶ አርባ ያክል ወላጅ የሌላቸው እኛ ወላጅ ልንሆናቸው የሚገባ እናት፣ አባት፣ ወንድም፣ ቤተሰብ አካባቢ ልንሆናቸው የሚገባ ህጻናቶች አሉ። ለእነኚህ ህጻናቶች እናት አባት ሆነን ማህበረሰቡ ውስጥ ማለት ነው። ማህበረሰቡን አስተባብረን ለማሳደግ እንዲሁም ለማስተማር ዘላቂ የሆነ የህይወታቸው የእድገት ሁኔታቸው ዘላቂ የሆነ መፍትሄ ማግኘት እንዲችል የምንሰራበት ክረምት ነው የሚሆነው። አረንጓዴ አሻራ እንደተለመደው በሚሊዮኖች እንተክላለን። የተከሉትን እንንከባከባለን። የከተማችንን ውበት ጽዳት እንጠብቃለን። በየቦታ ማህበረሰብ አቀፍ ልማቶችን እንሰራለን ማለት ነው። የክረምት የበጎ ፍቃድ አገልግሎቱ በ15 ዋና ዋና እና በ18 ንዑስ ፕሮግራሞች ተከፋፍለው እንደሚከናወኑ ያስታወቁት ደግሞ የበጎ ፍቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ናቸው። በቤት ግንባታ በማድም አጋራት በትስስር ቤተሰብ ወላጃቸውን ያጡ ችግረኞችን በመርዳት በልዩ ፍላጎት ሰባተኛ ዙር አረንጓዴ አሻራ በከተማ ጽዳት በማጠናከሪያ ትምህርት እንዲሁም ወጣቶችን በበጎ ፈቃደኞች በማሰባሰብ ከተላለቋቻቸው ጋር ከተሳካላቸው ሰዎች ጋር በማገናኘት በከተማችን የሚገኙ የግልና የመንግስት ሆስፒታሎችን በማካተት በነፃ ሕክምና አገልግሎት በመስጠት በጎ ፈቃደኞችን በማሳተፍ ደም በመለገስ በጎ ፈቃደኞች በተመረጡ ሆስፒታሎች የታማሚዎችን ጠይቁ በማድረግ እና በሌሎችም አስራ ስምንት ፕሮግራሞች 800 ሺህ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ታቅዷል። የአካባቢ ሰላም ጥበቃን ጨምሮ ከበጋው የሚሻገሩ የበጎ ፈቃድ አገልግሎቶችም ተያይዘው እንደሚከናወኑ የተገለጸ ሲሆን በጎ ፈቃደኛ ወጣቶች በአገልግሎቱ የነዋሪውን ተጠቃሚነት የሚያረጋግጡ ተግባራት ላይ በመሳተፍ ትብብራቸውን እንዲያሳድጉም ጥሪ ቀርቧል። የቴክኒክና ሙያ ኮሌጆች ችግር ፈቺ ቴክኖሎጂዎችን በማምረትና በክህሎት የበቁ ባለሙያዎችን በማፍራት ሀገራዊ ሚናቸውን እየተወጡ መሆኑን ከንቲባ አዳነች አቤቤ የገለጹ የአዲስ አበባ ስራና ክህሎት ቢሮ ያዘጋጀው አስራ አምስተኛው ከተማ አቀፍ የቴክኒክና ሙያ ሳምንት በኤግዚቢሽን ማዕከል ተጀምሯል። ምትኩ ተሾመ ተጨማሪ አለው። ከሰኔ ሰባት እስከ 11 ቀን 2017 ዓ.ም ድረስ በአዲስ አበባ ከተማ የሚካሄደው 15ኛው ዙር የቴክኒክና ሙያ ሳምንት ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ የሚከበር ሲሆን ኤግዚቢሽኑን መርቀው የከፈቱት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባደረጉ ንግግር አዲስ አበባ አሁን ላይ በርካታ ለውጦችን እያስመዘገበች እንደምትገኝ ገልጸዋል። አገራችን ኢትዮጵያ ለዘመናት ከቆየችበት የደህንነት ማነቆ ለማውጣት ዘርፈ ብዙ ጥረቶችን እያደረገች መሰረት እየጣለች ነው። ለብልጽግና የሚሆን መሰረት በምጥልበት ሰዓት አዲስ አበባ ደግሞ የኢትዮጵያ የብልጽግና ማሳያ ትሆን ዘንድ ታቅዶ 24 ሰባት እየተሰራ ነው። ከተማችን ለዘመናት እንቅልፍ ውስጥ ነበረች ማለት ይቻላል። አሁን ግን ነቅታለች። ቀንም ሌሊትም የምትሰራ ልጆቿ በትጉ እጆቿ ሊቀይሯት ሊያሳምሯት፣ በውጤቱም ደግሞ የህዝቡ ተጠቃሚነት ጎልቶ እንዲወጣ እያንዳንዱ የሚሰራው ስራ በሰው ህይወት ላይ ለውጥ የሚያመጣ ይሆን ዘንድ በርካታ ስራዎች እየተሰሩ ነው። ብዙ ለውጦችንም ተመልክተናል። የቴክኒክና ሙያ ኮሌጆች የተሰጣቸው ተልዕኮ በየትኛውም ተቋም ሊተካ የማይችል ነው ያሉት ከንቲባ አዳነች ችግር ፈቺ ቴክኖሎጂዎችን በማምረትና በክህሎት የበቁ ባለሙያዎችን በማፍራት የላቀ ሚና እየተወጡ ነው ብለዋል። ቴክኒክና ሙያ ኮሌጆቻችን የተሰጣቸውን ሚና በየትኛውም የመንግስት ተቋም ሆነ ሌሎች ተቋሞች ሊተካ የሚችል ሚና አይደለም። የራሳቸው የሆነ ልዩ ኃላፊነት የተሰጣቸው ሰዎች ሰርተው ውጤታማ መሆን እንዲችሉ ችግር ፈቺ ቴክኖሎጂዎችን ችግር ፈቺ እና ተኪ የሆኑ ምርቶችን ማምረት እንድንችል በዛም ደግሞ ሰፊ የሕዝብ ቁጥር አጭር በሆነ ጊዜ ሰልጥኖ ወደ ስራ መግባት እንዲችል በዛም ውጤት ብዙዎች መጠቀምና ለሌሎች ሰፊ እድል እንዲከፈት በማድረግ በኩል የተሰጣቸው ሚና ወሳኝ በየትኛውም ተቋም ሊተካ የማይችል ሚና ነው። የቴክኒክና ሙያ ኮሌጆች በተለይም ለአዲስ አበባ የኮሪደር ለማሰራ ከውጭ ይገቡ የነበሩ ግብአቶችን በሀገር ውስጥ በመተካት እያደረጉት ያለው አስተዋጽኦ ለሀገራችን ትልቅ ተስፋ ነው ሲሉም ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ቴክኒክና ሙያ ኮሌጆቻችን እጅግ በጣም በርካታ ይበል የሚያሰኝ ውጤታማ የሆነ የሰው ኃይልን ማምረትም ከዛም የወጡ የሰለጠኑ የተመረቁ የሰው ኃይላችን መፍጠር የሚችሉ መለወጥ የሚችሉ እየሆኑ እንደሆነ አይተንበታል። ከምንም በላይ የኮሪደር ልማትን በአዲስ አበባ ላይ ስንሰራ ከቴክኒክና ሙያ ኮሌጆቻችን የወጡ ምርቶችና ከዛ ሰልጥነው የተመረቁ የሰው ኃይሎች በእውነት ትልቅ ሚና እንደነበራቸው መመስከር ይቻላል። በተለይ ተኪ ምርቶች ትላንት ከውጭ እናስገባቸው የነበሩ ምርቶችን በኮሌጆቻችን ማምረት መቻል ለሀገራችን ትልቅ ተስፋ ነው። ለአምስት ቀናት ለህዝብ ክፍት ሆኖ በሚቆየው የቴክኒክና ሙያ አውደ ርዕይ ላይ የቴክኖሎጂ ውጤቶች፣ የፓናል ውይይቶች፣ የጥናትና ምርምር ስራዎችም ይቀርባሉ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በከተማዋ በ15 የቴክኒክና ሙያ ኮሌጆች በአጠቃላይ ከ300 ሺህ በላይ በአጫጭርና ከ40 ሺህ በላይ በመደበኛ መርሃ ግብር ሰልጣኞችን መቀበልና ማብቃት ተችሏል ብለዋል። ባለፉት የለውጥ ዓመታት ዘርፉን ለማሳደግ በሰራነው ስራ ዛሬ ላይ በከተማችን ስድስት ፖሊቴክኒክ ኮሌጆች ስምንት ኮሌጆች እና አንድ ምርታማነት ኮሌጅ በአጠቃላይ በአጫጭር ስልጠና ሶስት መቶ ሺ ሰልጣኞችን በመደበኛ አርባ ሺ ሰልጣኞችን የመቀበል አቅም ፈጥሯል። ለተቋሙም አቅም ግንባታ ልዩ ትኩረት ሰጥተን በመስራታችን ሶስት ፖሊቴክኒክ ኮሌጆች የአይሶ ሀያ ዜሮ ዘጠኝ ሀያ አስራ አምስት አንድ የፖሊቴክኒክ ኮሌጅ አይሶ ሀያ አንድ ዜሮ ዜሮ ሀያ 18 ዓለም አቀፍ የጥራት ማረጋገጫ የእውቅና ሰርቲፊኬት እንዲያገኝ ማድረግ ችለናል። በየአመቱ የሚከበረው የቴክኒክና ሙያ ሳምንትም የህብረተሰቡን አመለካከት ለውጥ ለማምጣት አላማው አድርጎ እየሰራ እንደሚገኝም የቢሮ ኃላፊው ተናግረዋል። በየአመቱ የሚከበረው ቴክኒክና ሙያ ሳምንት አውደሪ ዋና አላማው ህብረተሰቡ በዘርፉ ላይ ይዞት የመጣውን የተሳሳት አመለካከት በማስተው አዲስ ሂሳቤ እንዲይዝ በማድረግ ዘርፉ ለከተማችን እድገትና ለስራ ፈጠራ ወሳኝ ሚና እንዲጫወት ማስቻል ነው። በከተማችን የሚገኙ የተለያዩ ተቋማት፣ ወጣቶች፣ ሁለተኛ ደረጃ ትምህርት ቤቶች፣ ኢንተርፕራይዞች፣ የተለያዩ ኢንዱስትሪዎች እነዚህን ከመቶ ሀምሳ በላይ የሚሆኑ ቴክኖሎጂዎችን በመጎብኘት ትስስር በመፍጠር ገበያ በመፍጠር የላቀ ውጤት እንደሚመዘገብ እምነቴን እየገለጽኩ በዚህ የመርሃ ግብር ላይ በድጋሚ ስለተገኛችሁ በራሴና በከተማ አስተዳደሩ ስራና ክሎት ቢሮ ስም አመሰግናለሁ። በአውደ ርዕዩ ላይ በአስራ አምስት የቴክኒክና ሙያ ኮሌጆች ውስጥ የተሰሩ ከአንድ መቶ ሀምሳ በላይ የቴክኖሎጂ ውጤቶች ቀርበዋል። ምርትና ምርታማነትን የሚያሳድጉ ከሰባ በላይ ተግባራዊ የሆኑ ምርምሮችም በአውደ ርዕዩ ላይ የተካተቱ ሲሆን በኮሌጆች መካከል ውድድሮች እንደሚካሄዱም ከወጣው መርሃ ግብር ለመረዳት ተችሏል። እዚሁ ጉዳይ ላይ እንቆኛለን። በ15ኛው ከተማ አቀፍ የቴክኒክና ሙያ ኤግዚቢሽን ላይ የተሳተፉ አካላት ምን አሉ የሚለውን ደግሞ ከምትኩ ተሾመ ተከታትለን እንመለስ። ከዚህ በ15ኛው የቴክኒክና ሙያ ሳምንት አንደኛ የሲኤንሲ ራውተር ማሽን አምጥተናል። ይህ ደግሞ እጅግ ዘመናዊ የሆነ ብዙ የኢንተርፕራይዞች ወይም ደግሞ የሀገራችን አምራች ኢንተርፕራይዞች የሚፈልጉት አይነት ቴክኖሎጂ ነው። ሌላው ሀገር በቀል የሆነ የያርን ስፒኒንግ ማሽን ነው። ይሄ ደግሞ ብዙ የሽመና ስራ ላይ የተሰማሩ ኢንተርፕራይዞች ፍላጎት ያሳዩበትና ጥሩ የሆነ ቴክኖሎጂ ይዘን ቀርበናል። እንደ ከተማችን እንደ ሀገርን ችግር ፈጪ የሆኑ ቴክኖሎጂዎችን ነው ይዘን ያቀረብነው። በተለይ ለኢንተርፕራይዞች ተሸጋግሮ ኢንተርፕራይዞች ምርትና ምርታማነታቸውን የሚጨምሩበት በጥራት እና ወጭ ቆጣቢ በሆነ አግባብ ስራዎቻቸውን መስራት የሚችሉበት ቴክኖሎጂዎች ናቸው ማለት ነው። ቴክኖሎጂ የሰራንበት ዋናው አላማ አንደኛ ነገር ከጥቃቅንና አነስተኛ በመነሳት ነው። የእነሱን ሀሳብ ተጠየቅን በኋላ ቀጥታ ወደ ስራው ሄድ ነው ማለትም ችግርን ስለሚፈታ ማለት ነው። ማለትም አሁን ማይካ ላይ ይሰራል ይሄ ሴኒቲ ማሽን። ያው ሴኒቲ ማሽን ማለት ከስሙ እንደምንረዳ ኮምፒውተራይዝ ኒውሜሪካል ኮንትሮል ማሽን ነው። ኮምፒውተራይዝ ነው እና ላይ ይሰራል የተለያየ ፕላስቲክ ላይ እንደገና ደግሞ እንደዚህ አይነት ዲዛይኖችን ያወጣልናል። ፕላስ ለማስታወቂያነት የምንጠቀምበትም የተለያዩ ፖስተሮች፣ ቢም ላይቶች ምናምን ስንከትበት የተለያየ ፖስተሮችን ይሰራልናል። የሰራነው ትራፊክ ላይት ነው ብላይንድ ድ ለአይነ ስውራን የሰራነው እና ለአዲስ ለኮሪደር ልማት አሪፍ ነዋ ብለን አሰቡ እና የሰራነው ቀዩ ሲበራ ድምፅ እንዳይወጣ ነው ሶስት ቋንቋ የተጠቀሙ አማርኛ እንዲዛኛ ና ፎኖ ነው እና ቀይ በራ ቁጥር ድምፅ ያወጣል። ቢጫውም፣ አረንጓዴ ሶስቱም ማለት ነው። እና የተጠቀምናቸው እቃዎች አርዲኖ፣ ማይክሮ ኤስዲ ካርድ እና ሪሌ ነው። ይሄኛው ደግሞ በአቃቂ ፖሊቴክኒክ ተብሎ የተሰራ አገር በቀል ቴክኖሎጂ ነው። ከዘመናዊ የሚለየው ምንድን ነው? አንደኛ እኛ ጋር ያሉ ንቦች በተለይ ዛፍ ላይ ተሰቅሎ የሚቀመጠው አገር በቀሉ ቀፎ ክብ የሆነ ነው። በሱ ሲሆንላቸው የለመዱት ነገር መግባት ይችላሉ። ከዛ ውጭ ደግሞ ከዘመናዊ ቀፎ በእጥፍ የማር ምርቱን የሚጨምር ነው ማለት ነው። ይሄን እንደምታዩት ስናየው ራውንድ ነው ይመስላል፣ ነገር ግን ወደ ዘመናዊ ተቀይሮ በዚህ ልክ እዚጋ ፋውንዴሽን ተሰርቶለት ወይም ሰም ታትሞለት በዚህ ልክ ገብተው የሚያመርቱበት እንጀራቸውን ማራቸውን የሚያመርቱበት ነው። የማር ምርትን ከዘመናዊ በእጥፍ የሚጨምር ነው ቴክኒክ ነው ማለት ሲባል በቃ ሰው ተምሮ የሚለወጥበት ነው። ገብቶ በቃ ይሆናላ ፕሮጀክት መስራት ይችላል። ያለውን አቅም መጥቶ መስራት ይሻል ማንኛውም ሰው መጥቶ ማለት ነው። እና ቴክኒክና ሙያ በጣም አሪፍ ነው። ሰው መጥቶ እንዲማር እንነክራለን። ወደ ውጪ መረጃችን እንሻገራለን። አሜሪካ፣ ፈረንሳይና እንግሊዝ እስራኤልን የሚረዱ ከሆነ ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ እነሱ ላይም እወስዳለሁ ስትል ኢራን አስጠነቀቀች። ኢራን አሜሪካን ኢላማ ካደረገች መዘዙ የከፋ ይሆናል ሲሉም የአሜሪካ ባለስልጣናት ተናግሯል። ንጉሡ ከበቃሉ በዝርዝር ተመልክቶታል።